ያስጠላል። እኛማ ምን የፊልም ፊልም ላይ ቢመረጡልን ብለን እኮ ነው ለመሰንሩአምኑ ላይ ያሉ በጣም እንትን ናቸው። ትንሽ ነገር ይዘው ነው እንትን የሚሉት። አንደኛ ነገር ይኸውልሽ፣ አሁን ሰንዬ ያለችው ነገር የገባኝ ሃንዬ ልጆቹ እራሳቸው እዛ ሄደው ሲጠይቋቸው ሌላ ቃል ከተናገሩ እዚህ ወደ እሱም ደግሞ የአብድና እብደት ይነሳል። አዎ። ሌላ ችግር ነው። ሌላ ቁስቆሳ ወይ መድሃኒያ ከአንድ ብዙ ሆኖ መማከርሽ አይተሽ ከሆነ አሁን ልጅቷን ትንሽ ነገር ይዘው ኦኦ የሚሉባት ትንሽ ስትናገር ከሱ ጋር ምንድነሽ እንደዚህ ነሽ የሚሉ አደለንም ካለም ደግሞ እንደዚሁም እንዲ ናቸው። በቃ አሁን ራሱ ሀና ንዋ ከሰማሽ ማለት ነው። በአንዱ ስታያቸው፣ በአንዱ ይመጡልሻል። በአንዱ ስታያቸው ጭራሽ በማይባል ነገር ደግሞ ተነስቶ አሁን ሌላ ነገር እያወሩ ነው። ጭራሽ የማይወራ በቃ በአንዱ ስታሸንፊያቸው ሌላ ነገር ደግሞ መሰለሽ፣ ምን መሰለሽ፣ እነሱ አንዴ ወይ ቢያፈነዱት ይሻላቸዋል፣ አለ ይባላል። ሰው እንደዚህ እንትልትል ነገር ያስጠላል። ገባሽ? ለእነሱም ለሷም ለሱም ጥሩ ነው። እንደ ወይ እኔ ነው ይጨምራል ነው ማለት። አንዴ አንዴ እንትና ነው ዳኒ፣ እንትና እስካሁን ድረስ ፍቅረኛ አይደለንም አይደል እንዴ የሚሉት አዎ። ግን አሁን አዳኒና ጽጌ፣ አዎ ስላማው ላይ ምንድን ነው የሚለው? አፈቅርሻለሁ አፈቅርሃለሁ ነበረ እየተባባል፣ ስንት ጊዜ ነው ቀለበት ልሰርልሽ እያለ ለስራ ነው። ገባሽ እኮ ማሳወቅ አልፈለጉም። እውነታቸውን ነው መቃት አልፈለጉ። አረ ሚዲያ አንዱ የነካው ነገር ምን ምንትን ይልም። ያው እነሱ የሚዲያ ሰው ናቸው በማለት ነው እንጂ የሚዲያ ሰው ናቸው። ገባሽ አሁን ፊልሙ ላይ እንትን ቢሉ ታዋቂ ይሆናሉ ብዬ እኮ ነው። አሽ ለመሰለሽ፣ አብርሃም ይኸውልሽ፣ አብርሃም ራሱ ከነጽጌ ከነምናምን ጋር ስለሆነ አሁን የአብርሃም ግሩፖች እኮ በጣም ፊልም ውስጥ የሚሳተፉ ናቸው። እና ምንም ቢሆን እህቱ ነች እኮ ምንድን ነው እንደ ምንም ቢሆን ንጌ አንጌ ላቋርጥሽ፣ እና አብርሃም ላይ ስትሰራ የሆነ እብድ ልጅ